አምላኩ ሰለ አዳም ተራ የማይደርሰው ተጠማቂ ከሰላሳ ስምንት ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህን ሰው ተኝቶ ባየ ጊዜ ካሁን ብዙ ዘመን እንዲሁ እንደ ነበረ አውቆ ልትድን ትወዳለህን? አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያዪቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ስልጣን ይህንን ጥያቄና መልስ ሳይ በሽተኛውን ማናገር ያምረኝና እንዲህ በል ይለኛል። ብር ዘንተ አንተ በሽተኛ ግድ የለህም፣ የተጠየቅከውን መልስ እመነኝ። ጠያቂ ተራ ጠያቂ አይደለም፣ የሚጠይቅህ ሲያደርቁህ እንደኖሩት አሰልች ጠያቂዎች አይደለም። ጥያቄውም የሌሎችን ሰዎች አይነት ጥያቄ አይደለም። ከፊትህ የቆመው የመጠመቂያውን ውሃ ብቻ ሳይሆን በዓለም የሞላውን ውሃ የፈጠረ ነው። ወደ መጠመቂያው የሚያኖረኝ ሰው የለኝ ማልክን? የተጠየቅከውን መልስ እንጂ ወደ መጠመቂያው መግባት ትወዳለህን ብሎ ማን ጠየቀ? እመኑ ለግብርየ። የጠየቀህ ማን እንደሆነ ባታውቅ እንኳን ጥያቄውን በደንብ ስማ። ሰው የለኝም አትበለው። ስለ መጠመቂያው ወረፋ አትንገረው። ስንት ሰው ቀድሞህ እንደ ዳነ አትቁጠርለት። የጠየቀህ ግልጽ ጥያቄ ነው፣ ልትድን ትወዳለህን? እግዚአብሔር ፊት ስለ ችግርህ ክብደት ለምን ታወራለህ? ምን እንደሌለህማ እሱም ያውቃል። አሁን እድን ዘንድ በለው ችግርህን ትተህ የምትፈልገውን ንገ የችግርህ መወሳሰብና ስር መስደድ ለእሱ የሚከብድ አይደለምና መዳን እንደምትሻ ብቻ በእምነት ንገረው የሚል ተግሳጽ በበሽተኛው በኩል ወደ እኛ መጻጉዕ ቤተ ሳይዳ ከመጣ ሠላሳ ስምንት ዓመት ሆነው ዳዊትና ሰለሞን አርባ አርባ ዓመት ነግሰው እንኳን ብዙ የምሬት ቅኔ ተቀኝተዋል ይህ ሰው አልጋ ላይ ሆኖ አርባ ዓመት ሊሞላው ሲል ምንኛ ተንገሽ ብሾ ይሆን ልብ በሉ ጌታችን በቤቴልሔም ሲወለድ ይህ በሽተኛ በአልጋው ላይ ነበረ። እረኞች ከብዙ መላእክት ጋር ሲዘምሩ እሱ የአንድን መልአክ መውረድና ውሃውን ማናወጥ እየጠበቀ ስድስተኛ ዓመቱን ደፍኖ ነበር። ጌታችን የሰላሳ ሁለት ዓመት ዕድሜ ላይ ደርሶ ወደ መጠመቂያው ስፍራ ሲመጣም ይህ ሰው አልጋው ላይ ነው። መጠመቂያዋን ሰላሳ ስምንት ዓመት በተስፋ ሲጠብቅ ቆይቶ ሳይጠመቅባት ቀረ። ጌታ ሆይ የማይደርሰኝን ወረፋ ከመጠበቅ አድነኝ። እንድፈወስበት ባልፈቀድህበት ስፍራ እድሜይን እንዳልጨርስ ጠብቀኝ። ወደ አዲስ ኪዳኗ ቤተ ሳይዳ ወደ ቤተ ክርስቲያን ከመጣው ብዙ ዘመን አስቆጠርኩኝ። ግን እስካሁንም ድረስ ከኀጢአት አልጋ ላይ አልወረድኩም። መነሳት ፈልጋለሁ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለብህን የሕይወት ውኃን አንተን ሊጠጡ ሲመጡ በዐይኔ እየተቀበልኩ ብዙዎች ጠጥተው ሲድኑ በዐይኔ እየሸኘሁ አልጋዬ ላይ ቀረ እንደተኛው ስንቱ ቀድሞኝ እንደዳነ ባየህልኝ። ከእኔ በኋላ መጥተው ውስጥ ከእኔ በፊት ስንቶች ዳኑ። ስንቱ ከኀጢአት አልጋ በንስሐ ተነሥቶ ያንተን ሥጋና ደም ተቀብሎ ተፈወሰ። የቤተ ሳይዳው ሐኪም ሆይ፣ ወደ አንጋፋው በሽተኛ፣ ወደ ጽኑ ሕመምተኛ፣ ወደ እኔ የምትመጣው መቼ ይሆን? ያን ሕመምተኛ ብዙ ዘመን እንዲሁ እንደ ነበረ አውቀህ ያናገርከው ሆይ እኔን የምታናግረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቅምን? ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግርህ መቼ ይሆን? ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክመ ሄደ። አንተ ተነስ ብለው የማይነሳ ማን ነው? እንኳንስ ከአልጋ ከመቃብርም ተነስ ያልከው ይነሳ የለምን? ግዴለህም፣ እኔንም ተነስ በለኝ። ተነስ ኃይልህን ልበስ ያልከኝ እንደሆነ እንኳንስ ሸክሜ ቀሊል ነው ያልከው አንተ ያዘዝከኝ የራሴን ሸክም ቀርቶ የወንድሜን ሸክምም ተሸክሜ ያንተን ሕግ እፈጽማለሁ። ወዲያውም ሰውየው ዳነት አልጋውንም ተሸክሞ ሄደ። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደ ፊት ኃጢአት አትሥራ አለው ይላል። በሽተኛው ድኖ አልጋውን ተሸክሞ እንደ ሄደ ሳነብ አንድ ነገር ልቤን አስጨነቀ። ይህ ሰውዬ ስምንት ዓመት ሙሉ የኖረው በቤተ ሳይዳ ነው። ክርስቶስ ድንገት ፈውሶት ሂድ ሲለው እሺ ብሎ ከዚያ መጠመቂያ ስፍራ ከወጣ በኋላ ወዴት ሄደ? የስምንት ዓመት ህመምተኛው ሆይ ከእውነት ወዴት ሄድ? ከመጠመቂያው መውጣትህን ሰምተን አድንቀናል ተራለከዚያስ ወዴት ሄድክ? ዙሪያ አገባው አልተለወጠብህምን? መንገድስ አልጠፋብህምን? ወደ ዘመዶች ቤት ሄድክ እንዳልን ሰው የለኝም ስትል ሰምቻለሁ። አልጋህንስ የት አደረካት? መቼም ሰባብረህ እንደማትጥላት የታወቀ ነው። አምላክ አልጋ ለታመመ ብቻ ሳይሆን ለጤነኛም ያስፈልጋልና አራት እግር እያላት ጥላህ ያልሄደችውን ዘመድህን መቼም በክብር ማስቀመጠህ አይቀርም። ለማንኛው እዚያው ምዕራፍ ላይ ኢየሱስ ይህንን በሽተኛ ዳግም በመቅደስ አገኘው ይላል። የባእም ጌታ ከመጠመቂያ ቦታ አድኖ ያስነሳውን ሰው በመቅደስ ቆሞ አገኘው። ይህ በሽተኛ እግሩ ሲጸናለት የሄደው ወደ ፈጣሪ ደጅ መሆኑ ያስመሰግነዋል። ጌታ በመጠጥ ቤት ቢያገኘው ኖሮ ያሳዝን ነበር። እግርህን ያጸናሁልህ ለዚህ ነው ወይ ብሎ ባዘነበት ነበር። አሁን ግን ያዳነው ጌታ በመቅደስ አግኝቶት እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደ ፊት ኀጢአት አትሥራ አለው። ይህንን የምታነብ ወንድሜ ሆይ ክርስቶስ አንተንስ አላዳነህምን? ኧረ እኔ ሽባ ሆኝ አላውቅም፣ ማንም እኔን ካልጋ ላስነሳኝም ትለኝ እንደሆን እመነኝ፣ ክርስቶስ እንዳንተ ያዳነውስ የለም። እርሱ እኔና አንተን ተነሱ ብሎ ያስነሳን ከሠላሳ ስምንት ሳይሆን ዘለዓለም የሲኦልና የኀጢአት አልጋ ነው። እኛን የፈወሰን አልጋችንን አሸክሞ ሳይሆን እሱ ራሱ እኛን ከነ አልጋችን ተሸክሞን ነው። አ አላመንከኝ? ነቢዩ ኢሳይያስን ጠይቀው። እርሱ ግን የብዙ ሰዎችን ኀጢአት ተሸከመ ሲልህ ትሰማዋለ የእኛን በደል ተሸክሞ ጀርባው ምን ያህል እንደቆሰለ ባየ፣ ይህንስ ጀርባዬን ታያለህ የተባለውን ሙሴም ብትጠይቀው ሳይሻል አይቀርም። በቃሉ ያዳነህ አምላክ አንተንስ የት ነው የሚያገኝህ? እንደዚህ ሰውዬ መቅደስ ያገኝህ ይሆን? የትም ቢያገኝህ ግን ቃሉ አንድ ነው። እንሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኀጢአት አትስራ። ከሰላሳ ስምንት ዓመት የአልጋ ቁራኝነት የሚብስ ምን ሊመጣ ነው ካልክስ፣ እሱን ከማየት ይሰውረኝ ብትል ይሻልሃል። ወስዋት ለእግዚአብሔር መልካም ሳምንት